አርሰናል በክረምቱ የተጫዋቾች የዝውውር መስኮት ቪክቶር ዮከሬስ ለማስፈረም እየሰሩ መሆኑ ተሰምቷል። የፖርቱጋሉ ባላሪያ ስፖርት ጋዜጠኛ የሆነው አሌጋ ሞንቴሮ አንድሪያ ቤርታ ዮከሬስን ብቻ ለማስፈረም እቅድ አላቸው፣ የመጀመሪያ ምርጫቸው ዮከሬስ ነው፣ ይህንንም አውቃሉ በማለት ገልጿል። ተጫዋቹ ሪያል ማድሪድን የመቀላቀል ፍላጎት ቢኖረውም አንድሪያ ቤርታ ከተጫዋቹ ወኪል ሲቲካኒያ ጋር ተነጋግሯል። ዮከሬስም ወደ አርሰናል ቢመጣ ደስተኛ እንደሚሆን ለወኪሉ ተናግሯል፣ በማለት ሞንቴሮ መረጃ ይዞ ወጥቷል። ዮከሬስ በፖርቱጋል ፕሪሜራ ሊጋም አራት ጎሎችን በትናንትናው እለት አስቆጥሯል። በ48 ጨዋታዎችም 51 ጎሎች አሉት። በርታ ተጫዋቹን ወደ ኤምሬት እንደሚያመጡት እርግጠኛ ናቸው ሲል ሞንቴሮ በኢንስታግራም ገጹ አሳውቋል። የማንቸስተር ዩናይትድ አሰልጣኝ ሮበን አሞሪም ለሐሙሱ ጨዋታ መዘጋጀት አለብን በማለት ተናግሯል። በበርንማውዙ ጨዋታ እድሎችን አግኝተን ነበር፣ ነገር ግን ጎል አላስቆጠርንም። ሆይሉንድን በተመለከተ ደግሞ ሲናገሩ ለአንድ አጥቂ ጎል ማስቆጠር አስፈላጊ ነገር ነው። በጨዋታው አንድ ጎል ብቻን ያስቆጠር ነው። ሉክ ሾው መጫወቱ ጥሩ ነገር ነው። በሐሙሱ ጨዋታ በስብስብ ውስጥ ሊካተት ይችላል። ለዩሮፓ ሊጉ ጨዋታ ትኩረት እናደርጋለን በማለት አሞሪም ሐሳባቸውን አጋርተዋል። በኤፌካፕ ጨዋታ ማንቸስተር ሲቲ ኖቲንጋም ፎረስትን በሪኮ ሉዊስ እና ጊቫርዶል ሁለት ጎሎች አሸንፈው ከፓላስ ጋር በዌምብሌይ በፍጻሜ ይገናኛሉ። ከጨዋታው በኋላ ፔፕ ጋርዲዮላ ሀሳቡን አጋድቷል። ለሊቨርፑል እግር ኳስ ክለብ አመራሮች፣ ተጫዋቾች፣ ደጋፊዎች እንኳን ደስ አላችሁ ማለት ፈልጋለሁ። በሚቀጥለ የውድር ዘመን ለዋንጫ ለመወዳደር ተስፋ እናደርጋለን። ለአርቡ ጨዋታ እንዘጋጃለን። ወደ ፍጻሜ በማለፋችን በጣም ደስተኛኔ በማለት ፔፕ ጋርዲዮላ አስተያየታቸውን ሰጥተዋል። የኢንተር ሚላን ደጋፊዎች ከእኔና ከተጫዋቾች የጎን ናቸው በማለት ሲሞኔ ኢንዛጌ ተናግረዋል። በሳንሴሮ ሮማን አስተናግደው በማቲያስ ሶሎ ጎል አንድ ለዜሮ በሆነ ውጤት በሮማ የተሸነፉት የኢንተሩ አሰልጣኝ ሲሞኔ ኢንዛጊ ከጨዋታው በኋላ አስተያየታቸውን ለዳዝን ስፖርት ሰጥተዋል። ይህ እግር ኳስ ነው። በተከታታይ ሶስት ጨዋታዎችን ተሸንፈናል። ደጋፊዎቹ ከእኔና ከተጫዋቾች የጎን ናቸው። ተጫዋቾቼ ለዚህ ክለብ ሁልጊዜ ልባቸውንና ነፍሳቸውን ይሰጣሉ። የባርሴሎናን ጨዋታ ተመልክተናል። ምን ያህል ጠንካሮቹ እንደሆኑ ታዘበናል። ወደ ስፔን ካታላን የምንሄደው በአክብሮት ያለ ፍርሃትን፣ በማለት ሐሳባቸውን አጋርተዋል። የባየር ሙንኩ አጥቂ ሃሪ ኬን ቶተናምን የለቀቁት በየአመቱ ለዋንጫ መወዳደር ባለመቻላችን በማለት ተናግረዋል። በእንግሊዝ ቆይታዬ ከቶተናም ጋር በሻምፒየንስ ሊጉ የተሻለ ጊዜ ነበረን። ለፍጻሜ ለማለፍም ሞክረን ነበር፣ ግን በየአመቱ አልነበረም። ፕሪምየር ሊጉንም ለማንሳት ጥረት አድርገን አናውቅም። በባየርን ሁለተኛ አመት ይዣለው የሚለው ኬን እዚህ ደስተኛ ነኝ፣ ዋንጫ ለማሳካት ተቃርቤአለው። በሻምፒየንስ ሊጉ ስኬትን ማምጣት ደግሞ ህልሜ ነው ሲል ኬን ሀሳቡን